ሰላም ሰላም ወድነ የተከበራችሁ የቤዛ አበሻ የኢትዮ ቤተሰዎች እንዴት ናችሁ? እንግዲህ ዛሬም ለየት ባለ ሀሳብ ብቁ ያለውኝ ማለት ነው። እንግዲህ ዛሬ በሚኖረን ሀሳብ አንዳንድ ሰዎች ወደ ስኬት ለመሄድ በፍጥነት ወይም ደግሞ በጊዜ ሀብት መሰብሰብ ወይም ደግሞ ያለምንም ነገር ቶሎ ወደ ስኬት መድረስ የሚቻል ይመስላችኋል? በችኮላ ማለት ነው እና እስኪ ዛሬ ወደ ስኬት የሚሄድ ሰው ወይም ደግሞ ወደ ስኬት እየሄደ ያለ ሰው ምን አይነት ባህሪ ያሳያል ወይም ደግሞ ምንድን ናቸው እነዛ ባህሪያቶች የሚለውን አንዳንድ ሀሳቦችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ በነዛ ጉዳይ ላይ አጠር አጠር አድርጌ ሼር አድርጋችኋለሁ። እንግዲህ ቤተሰቦች፣ ሰዎች ለዚህ ቻናል አዲስ ከሆናችሁ ሁላችሁም ላይክ፣ ሰብስክራይብ እንዲሁም ደግሞ ኮሜንት በማድረግ እንዲሁም ደግሞ ለወዳጅ ጓደኞች ከወደዳችሁት ሼር እያደረጋችሁ ቤተሰብ እንዲሆኑ እንዲሁም ደግሞ እንዲማሩበት ብታደርጉ እጅግ በጣም አሪፍ ነው ማለት ነው። እሺ፣ በጣም አሪፍ እንግዲህ ዛሬ ወደ መጣሁት ሀሳቤ ሄዳለሁ ማለት ነው። እንግዲህ ወደ ስኬት የሚሄድ ሰው ምን አይነት ባህሪ ያሳያል የሚልጥ ነው የኔ ይላችሁ የመጣሁት የዛሬው ሀሳቤ ማለት ነው። የመጀመሪያው ግልጽና ነፃ የሆነ አስተሳሰብ ይኖረዋል። ያ ማለት ነፃ እና ግልጽ የሆነ አስተሳሰብ ማለት ስለ ማንም ወይም ደግሞ ስለ ራሱ ብቻ መልካም የሆኑ ነገሮች ስለ እያንዳንዱ፣ ስለ ሀገሩ ስለ ሁሉም ነገር መልካም ነገሮችን ያስባል ማለት ነው። ያ ማለት ቀና አስተሳሰብ ያለው ሰው ይሆናል ማለት ነው። ሌላው የማዳመጥ ክህሎት ያለው ሰው ነው የሚሆነው። እንግዲህ ወደ ስኬት እየሄደ ያለው ሰው የማዳመጥ ክህሎት አለው። ምክንያቱም የሚፈልግበት ቦታ ለመድረስ ማወቅ ይፈልጋል። ሰዎችም ከሰዎች ብዙ ነገር መማር ስለሚፈልግ የማዳመጥ ክህሎት የኖረው ያለው ሰው ነው የሚሆነው ማለት ነው። ሌላው ምንድነው ይዤላችሁ የመጣሁትኝ? ማለት ማለት ነው ራስን መቆጣጠር የሚችል ሰው ነው። ራሱን መቆጣጠር ይችላል። ምክንያቱም እዛ የሚደርስበት ቦታ ላይ በጊዜያዊ ስሜት ወይም ደግሞ በትንሽ ነገሮች ያንን የሚፈልገውን ነገር ማቋረጥ ወይም ደግሞ እንዲበላሽበት በላሽበት ስለማይፈልግ ምን ይላል ማለት ነው። ራሱን የሚቆጣጠር ሰው ነው ማለት ነው። ይህ ሰው ወደ ስኬት እየሄደ ያለው ሰው ራሱን መቆጣጠር ይችላል እና ትዕግስተኛ ይሆናል ማለት ነው። በአጠቃላይ ሌላው ራስን ከመውቀስ የታቀበ ሰው ነው። ራሱን አይወቅስም፣ ይታቀባል። ያንን ራሳችን የምንወቅስ ከሆነ ምናልባትም ህይወት ያልገባን ከሆነ እንደዛ ራስን የመውቀስ አይነት ነገር ስላለ፣ ግን ወደ ስኬት እየሄደ ያለ ሰው እውነትም ስኬቱ ላይ መድረስ እንደ አምኖ እየሄደ ያለ ሰው እንደሚያደርገው ያመነ ሰው ራሱን አይወቅስም። ራሱን የሚወቅስ አይነት ሰው አይደለም ማለት ነው። ሌላው ምንድነው? ከስህተት መማር የሚችል ሰው ነው። ከስህተቱ ይማራል። ከስህተቱ ይማራል። ምክንያቱም ስህተት ማንም ሰው መቶ ፐርሰንት አውቆ እየተፈጠረ ሰው የለም፣ አይደለ? ስለዚህ ከስህተቱ መማር የሚችል ሰው ነው ማለት ነው። ወደ ስኬት የሚሄድ ሰው ወይም ደግሞ ወደ ስኬት እየሄደ ያለ ሰው ባህሪ ከስህተቱ መማር የሚችል ሰው ነው ማለት ነው። ሌላው ይዤላቸው የመጣሁት ዝርዝር ነገሮች ላይ ያተኩራል። ምክንያቱም የወደፊት ነገር አለ የሆነ አስፈላጊ የሆነ ነገር አለ ዝርዝር ነገሮች ወሳኝ እንደሆኑ አስቦ ዝርዝር ነገሮች ላይ አተኩሮ በእያንዳንዱ ዝርዝር ነገሮች ላይ አሁን የመስራት ወይም ደግሞ አሁን ለምሳሌ እንደ ኢንሹራንስ፣ እንዲሁም ደግሞ የመተዳደሪያ ውል፣ እንዲሁም ደግሞ ደንብ ያሉት እያንዳንዱ ጥቃቅን ነገሮች ላይ ያተኩራል ማለት ነው። ምክንያቱም ነገ ለሚፈልገው ነገ ለዛ ላስቀመጠው ለትልቁ ግቡ ትናንሾቹን አሁን ያሟላል ማለት ነው። አሁን ያያል፣ አይቶ ነው የሚጓዘው። ስለዚህ አሁን እኛ ምን ላይ ነው ያለ ነው፣ ያንን ራሳችንን ብናይበት ጥሩ ነው ማለት ነው። ምክንያቱም አንዳንዴ አዎ የምንፈልግበት ቦታ ላይ ይሄድን ይመስለናል፣ ግን ብዙ ነገሮች ወደኋላ እየያዙን ያሉ ነገሮች ስላሉ ማለት ነው። ሌላው የሌሎችን ባህሪያት መመዘን ይችላል ወይም ደግሞ ያ ማለት ሁላችንም የየራሳችን የሆነ ባህሪ ያለን አይደል እና ያንም ባህሪያቸውን ማመን ያለበትን ወይም ደግሞ ማለትም በቃ ሁሉንም ማወቅ ባለበት መንገድ መዝኖ ማመን እኮ ሁሉንም ነገር ማመን፣ ሁሉንም ሰው ማመን ሊቻል ይችላል። ግን ደግሞ ወደ ስኬት ወይም ደግሞ ወደሚፈልግበት ጎዳና መሄድ የሚፈልግ ሰው ሰውን የሌሎችን ባህሪ ይመዝናል፣ ያያል ከዛ ለሱ ለህይወቱ የሚጠቅመው ወይም ደግሞ ወደ ስኬት አብሮት የሚሄደውን እንደግ አብረን እንስራ የሚለው ሰው ጋር የመሄድ አይነት ባህሪ ይኖረዋል ማለት ነው። ከእሱ ተመሳሳይ ከሆኑ ሰዎች ጋር ይውላል። ለምሳሌ እኔ ወደ ስኬት መሄድ እየፈለኩኝ ሰው ከሚያማ ሰው ጋር ወይም ደግሞ ስለማይመለከተው ነገር ከሚያወራው ሰው ጋር አሉልም እንደዛ ሞል ከሆነ ቆይቼ የእሱን ባህሪ ስለሞርስ ማለት ነው። ሌላው ምንድነው? ይቅርታና የሚያደርግ ሰው ነው። እኛ ያስቀየመው ሰው ይቅርታ ከስህተቱ እንዲማር የሚመክር ሰው ነው ማለት ነው። ይመክረዋል ይመክረዋል፣ ይቅርታ ያደርጋል፣ ያስጠነቅቀዋል። ከዛ በኋላ እንግዲህ ያ ሰውዬ ስህተቱን ደግሞ ከሰራ የምርም ወደ ስኬት እየሄደ ያለ ሰው ያው ድጋሜ በጣም ከባድ ነው የሚሆንበት። ያስጠነቅቀዋል፣ አንዴ ሁለቴ፣ ሶስት ያስጠነቅቀዋል፣ ይቅርታ ያደርግለታል ግን ከዛ በኋላ የራሱን የሆነ ምን ይላል ማለት ነው ውሳኔ ይወስናል ማለት ነው። ሌላው እንግዲህ የቃላትን ወሳኝነት የመረዳትን ባህሪ ያለው ሰው ነው። ወደ ስኬት እየሄደ ያለ ሰው የቃላትን ወሳኝነት ምን ያክል ቃላት ለሰው ልጅ ወይም ደግሞ ለእያንዳንዱ በማንኛውም ቦታ ላይ ምን ያክል አስፈላጊ እንደሆኑ የሚያቅ፣ የተረዳ እና የገባው ሰው ነው ማለት ነው ምክንያቱም ቃላት ለስራችን፣ ለውስጣችን፣ ለማንነት፣ ለአእምሯችን፣ ለልባችን እጅግ በጣም ወሳኝ ነገሮች ስለሆኑ ማለት ነው እና ያንን የመረዳት አቅም ያለው ሰው ነው ማለት ነው። እና እነዚህ ነገሮች ተረድቶ በስራ ቦታውም ሆነ እንግዲህ በቤተሰቡ ሊሆን ይችላል። የሚጠቀማቸውን ቃላቶች ያውቃል ማለት ነው እና ዝም ብሎ እንደመጣለት የፈለገውን ቃል የመናገርም እንትን አይኖረውም ማለት ነው። ሌላው ምንድን ነው? አርአያነትን የመኮረጅ ባህሪ ያለው። አርአያነት ማለት አንዳንድ ሰዎች አርአያነት ሲባል ሰውዬውን ሙሉ በሙሉ ይሆናሉ፣ ግን ያ አይደለም። አርአያነት ማለት አርአያነት ማለት ከሌሎች የሌሎችን መልካም ነገር ከእነሱ መማር መልካም ነገሮችን ወስዶ ያን ማንነቱን ራሱን ለመሆን መሞከር ሳይሆን፣ ግን እኔ ያለኝን ከዛ ሰውዬ ጋር አዋጂ እሱ መልካምነት ወስጄ የምጠቀመው ነገር ያንን አርያነትን መለየት ወይም ደግሞ የመኮረጅ ወይም ደግሞ የመውሰድ ከመልካም ሰዎች የመማር ትምህርት በቃኝ የማይል ወይም ደግሞ ለስኬቱ ወይም ደግሞ ለሚፈልገው ነገር እንግዲህ ስኬታማ መሆን የሚፈልግ ሰው እንዳነገርኩቹ ከመጀመሪያው ጀምሮ መልካም ነገሮችን በጣም አስፈላጊ ነገር ነው። ቅንና መልካም ሃሳቢ የሚሆን ሰው ነው ማለት ነው። ሌላው ግንኙነቱን ከተመሳሳይ ሰዎች ጋር አይገድብም። ከተመሳሳይ ሰዎች ጋር ማለት ለምሳሌ እኔ የሆነ ሙያ ላይ ሌላውም ሰው የራሱ የሆነ ሙያ ያለው ሌሎችም ልክ እንደዚሁ ሙያ ያላቸው ማለት ነው። ስለዚህ ከተመሳሳይ ሰዎች ጋር ብንሆን በጣም መልካም፣ ግን የምንኖረው ተደጋጋሚ የሆነ ነገር ነው። ለምሳሌ እኔ የሚያስፈልገኝ የሆነ ነገር ይኖራል፣ ሌላውም ሰው የሆነ የሚፈልገው ነገር ይኖራል። አደለ? ስለዚህ ምንድን ነው ማድረግ ያለብኝ? እኔ በምፈልገው ሙያ ጓደኛ ላግዘው እችላለሁ። ምክንያቱም ያ ሰው የራሱ የሆነ ደግሞ የሚሰራው ስራ አለ አለ የተለየ ስራ ለዛ እኔ የተለየ ስራ ወይም ደግሞ የተለየ ሙያ ያለኝ ሰው ብሆን ያን ሰውዬ ሂጄ ለማገዝ እችላለሁ ማለት ነው እሱ እኔን ያግዘኛል እኔ እሱን አግዛለሁ ስለዚህ ግንኙነቱን ከተለያየ የተለያየ እውቀት ካላቸው ሰዎች ጋር የተለያየ ሙያ ካላቸው ሰዎች ጋር እንደዛ ከነዛ ሰዎች ጋር የማድረግ ክህሎት አለው ማለት ነው ከተመሳሳይ ሰዎች ጋር ወይም ደግሞ አንድ አይነት ስራ ከሚሰሩ ሰዎች ጋር ብቻ ግንኙነቱን አያደርግም ማለት ነው ምክንያቱም አንድ አይነት ነገር ነገ ብዙ ነገር አለ በሰው ልጅ ላይ። ስለዚህ ለዛ ነገር ስለሚጠቅመው ማለት ነው። ስለዚህ እነዚህ እጅግ በጣም አስፈላጊ የሆኑ ነገሮች ናቸው። እስኪ ከነዚህ ውስጥ እናንተ ጋር የትኞቹ አሉ? አንዱ ነው? ሁለቱ ነው? የቱ አለ? እና ከነዚህ እናንተ ጋ ያለውን ካለ ሼር አድርጉኝ። እንደገና ደግሞ እንድሰራላችሁ የምትፈልጉት ቪዲዮ ካለ ልሰራላችሁ እችላለሁኝ። ከዛ ውጭ ግን ለዛሬ ይዤላችሁ የነበረው ሀሳብ እጅግ በጣም እንደምትወዱት በጣም እርግጠኛ ነኝ፣ በሙሉ እምነት አለኝ ማለት ነው። ሌላው ምንድን ነው? ይህን ቻናል ላይክ፣ ሰብስክራይብ፣ እንዲሁም ደግሞ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ ከምስጋና ጋር እንዲሁም ደግሞ ከትህትና ጋር እጠይቃለሁ ማለት ነው። ስላገኛችሁ እጅግ በጣም ደስ ብሎኛል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ።